ሰላም ሰላም እንዴት አደራችሁ? እኔ እግዚአብሔር ይመስገን አለው። ሙስሊምም ክርስቲያንም እንዴት ናችሁ አላችሁ? ክርስቲያኖች ጾማችሁ የፍቅር የሰላም የአንድነት ያድርግላችሁ። ሁለታችሁንም መድኃኒዓለም ይጠብቃችሁ እንደ እምነታችሁ ማለት ነው። ከዚህ በመቀጠል ብቅ ጥልቅ ፈካ ደመቅ ነጠፍ ጠሽ ጠንቧብዬ መጥቻለው እስከነነብሴ እስከነንትኔ ማለት ነው። ከዚህ በመቀጠል ማለት ነው። አፋጀሽ መታለች አፋጀሽ። ፍቅር እስከነነፍሱ ያፋጀቻቸው ነው። ቡጢው አልቀረ እናቴ፣ አፍንጫ መሰበር መከስከስ ሁሉ አልቀረም። በአሁኑ መፋጀት ማለት ነው። እዋይ ዋይ ዋይ! አምላክ የውት ጉስቱ ስጠኛለ እሽ ያይ ፍቅር እናቴ ይሻልሻል፣ ይሻልሻል። እውነቴን ነው የምልሽ አፋጂ የታባቱ ዛሬ ታይተን ነገ ጠውሽ ለምንላት አለም ፍቅርዬ፣ ምችት ድልት ይበልሽ የእኔ እናት እንደ ነሽና። እኔ ግን ከሁሉም የገረመኝ ፉፉ ፉፉ ዱዱዬ ፉፉዬ ቡቡ። ወይ አንተ ልጅ እንደው ሆዴን እኮ ነው ብልት ሽቅብ ጥልዝ የምታደርገው። እንደ ሆዴን ትበላኛለ። እውነቴን ነው በለ። ፉፉዬ ነው ያፈር ልብላ። እሷ ምን የመሰለ ወጠምሻ ይዛ መታ ብቅ ጥልቅ ደግሞ ሲያምር ቆንጂ እኮ ነው ደሞ ፍቅርዬ፣ እኔ ዝም ብዬ ሳስብሽ ማለት ነው። ከቀይን ተራ ውጪ ቀዮች ለአንቺ አይሆንሽም፣ አለ ብርሽ ደግሞ ጠይም ነው ለካ የጠይም ይበሳል። ኦይ በቃ ይቅር ይቅር፣ ልክ አይደለም። ጂጂ ወደ ራስሽ ተመለሽ። ቀይት ወይ የወንድ ቀይ ግን ጥሩ ነው ጥሩ ነው። እናንተ እስኪ ንገሩኝ። እኔ እንደው ፍቅርዬ ቀይ ቀይ ቀይ ቀይ ወጥብሻ ነው ይዘሽ በቅጠል ልቅፍታ ደመቀነጥፍ የምትዩ እነዚህ ቀዩሽ ግን ሳምባሽን፣ ኩላሊትሽን ምንሽን ፍንድት እያደረጉ አሰቃዩሽ እኮ። አሁን የባስ ብለሽ ደግሞ ሶስተኛ ቀይ ይዘሽ መጣሽ። ዋይ፣ ዋይ፣ ዋይ፣ ወይ! ለማንኛውም ማለት ነው። ፉፉ ፉፉ ነው። እኔ እኮ ፉፉ ነው የምለው። ግን ፉፉዬ፣ ፉፉ፣ የኔ መስኪን፣ የኔ ቦርቧሬ እን እንዲ የልጁ ሆዱ ራሱ ቡጭ ቡጭ ነው። በቃ የሆነ አዛኝ ሩሩ ነገር ነው። ዝም ማብይ ስከልሞ ማለት ነው። እንዲህ እሷ ምን የመሰለው ወጠምሻ እንጥታ ዲያ በስ ውዲያ ስትለው እናት ይላታል እናትዬ እናት እንዲህ አይደለም እናትዬ። ኦዮ እናትዬንማ ጥላት እኮ እናትዬ ስትላት እኮ ይሄ ነገር አልተስማማኝም ብላ ምን የመሰለ ከአፍንጫ አፍንጫ እንደውም የፍየል ፂም ያለው ወንድን ያመጣችሁ ደስ የሚል በቃ። አሁን የፍየል ፂሙን ፍቅር ራሱ ስትናደድ፣ እቺ የፍየል ፂሙ ሰበርታ በቴስታ ብትለው ራሱ ትችላለች። እና ግን እኔ ከሁሉም የገረመኝ እሱን እንተውና ማለት ነው ይሄ ወርቅ የሰጣት ልጅ እኔ ግን ስማቸው ራሱ እኮ አላውቀውም። ለነገሩ የራሴንም ስም በደንብ መቻቅና ይሄ ወርቅ የሰጣት ልጅ ግን ለምንድነው እንደዚህ ብር ዘራፍ ያለው ማለት ነው ነው ነው ነው አባትዬ የምንሆነክ ነው እኔ ዝም ብዬ ሳስብክ ራሱ ወርቁን መስጠት ራሱ ጭንቅሌ ቅው ያደረገውን ይመስልኝ። እናቴ ትሞት ዝም ብዬ ሳይክ ማለት ነው እናቴ ትሞት ላለው እናቴ ራሱ በልጅነቴ ነው የተሳፈረችው። አይጅጅዬ ተይ ተይ፣ ይሄ ማላሽን ተይ፣ እና ጭርኩን ያለው እናቴ ትሞት ተናደደ። ፉፉ አጠገበው ያለው ራሱ እንዲህ ብግን አላለም፣ ብግን አላለም። ፉፉዬ ግን ፈዘዘ፣ ደነዘዘ፣ ብግን አላለም። ወርቅ የሰጠው ልጅ ግን በጋራቴ ልጁን ሲያደርገው አፍንጫውን ድር ምስ ሲያደርገው ሲያደርጎ አፍንጫው እንዳሰርባ ነስርን ያው ነው ደም በደም ደም በደም ግን ምን ሁነክ ነው እንደዚህ? ያዙ ይልቀቁኝ፣ ያልከው አንተም ፍቅር ገብቶ ልክ ነው። ፉ ፉ በፍቅር ነው የሚሰቃይ። አንተም ሁለተኛ ፍቅር ገብቶ ልክ ነው። አሁንማ ሶስተኛ መጥቷል። ሶስተኛ ፍቅር መቷል። እኔ ዝም ብዬ ሳያችሁ ሶስታችሁም እጣ ተጣጣሉ ተጣጣሉ እጣ ተጣጣሉ። ካልሆነም ደሞ አከፍላቸዋለሁ። ከአንገት በላይ ለቀዩ ይገባዋል። አንተ ይገባል። ቀዩ ካንገት በላይ ወሰደ። አንተ እ ኮገበታሽ ደሞ አይ አይ እናንተ እኮ እናቴ ቆ እንደዚህ ኮ ወገበታች በሰጣችሁ ራሱ ሁለታችሁ አንድ አንድ እግሯን ይዛችሁ ልጅቷን ልታሰቃዩ አለ። የኔ ነው፣ የኔ ነው፣ የኔ ነው ወሯ ብትንትኗን ነው የምታወጡት እናንተ። ሁለታችሁ መጀመሪያ ተሟቀሱ፣ ተነጋገሩ፣ ተወሳሰኑ። ከዛ እኔ አከፍላችኋለሁ። እንዲህ ከምትሰቃዩባት የኔ እናት አሰቃያችኋት እኮ እ። ከወገብ በላይ ካንገት ምላሴን ነከስኩ። ማን እያማኝ ነው? ምድረ ምቀኛ እያማኝ ነው። እኔ ምላሴን እንደቆረጠምኩ እንደ የሚቆረጥም ባሊስጣችሁ አሜን በሉ። ከወገብ በላይ ለቀዩን የሰጡት ለአዲሱ ሙሽራ አቤት ሲያምር፣ እናቲትም ቆንጅዬ ነው ደግሞ በእድሜዋ ነው። ዝብቅ ያምራል፣ ጸጉሩ ያምራል፣ አለባበሱ ያምራል፣ ምናምን ደሞ እንትና ይሄ ወርቅ የሰጣል፣ እንዴት ነው ይገላመጠው? ምናምን እንዴ ለምን በለትከኝ? ለምን ቆንጆ ወርቅ ብለክ ነው እንዴ? በቦጤ ግን ያልከው ምንድን ነው? አንተ ግን በቦጤ ያስመታ ካለ ምንም ምክንያት። ዋይ ዋይ ዋይ ፍቅርዬ፣ እንግዲህ ምን አይነት ውስጥ እንደገባሽ አላቅም። እንደው መድኃኔዓለም መዞሽ ያውጣሽ። ይሄኔ ለሶስት እንደው ለሶስት ክፍል ፍል አርግተው ብቻ በሚልጮ እንዳያስቀሩሽ ነው መፈራው። ግን ይሄ ቀዩ ግን ያሸው ረጋ ያለ ይመስላል፣ ዝም ብዬ ሳስበው ይሄ ሶስተኛው ረጋ ያለ ይመስላል። እና አጥብቀሽ ያዢ ከቀይ ተራወተች። ደሞ አሁን ጠይም አብርሽ ጠይም ነው ጠይም ነው አሁን ወደ ጥቁር ተራግቢ። ጥቁር እስቲ ጥቁር ወጠምሻ፣ በቃ ቁመና ያለው ወጠምሻ፣ እሱን እስቲ አየት አርጊ ደሞ ሰሞኑን ማለት ነው። አንድ ጥቁር አምጪ፣ ቀያዮችም አልሆኑም። ሁሉም አልሆነም። አሁን የጥቁር ዳማ አምጪ እስቲ ፍቅር ሙች አንድ ሰውማ መቀላቀል አለብሽ። አንድ ጥቁር ሰው አምጪና አራት አድርጊያቸውና አራቱንም ሲቧቀሱ ቁጭ ብለሽ ማየት አንቺ ሰበብሽ ሲቧቀሱ፣ ያሸነፈ ይወሰድሽ፣ ያሸነፈ ይወሰድሽ። እንዲህ አሰቃያቸዋት እኮ ልጅቷ፣ ስንት ቦታ ትሁን? ኦ ዘሩ ቀለጠ አለ። ግን ፍቅር ይመችሽ፣ ይመችሽ፣ እናቴ ትሙት ይመችሽ። አፈጀሽ ብዬሻለው።